እንግዲህ ወይዘሮ ሊሊት ለያፌት ደውላ እፈልግሃለው፣ በስልክ አይነገርም፣ በአካል ተገናኝተን ልነግርህ የምፈልገው ጉዳይ አለኝ ስትል ቀጠረችው። እሱም እንግዲህ መኪና ውስጥ ጠራትና፣ ምንድን ነው ያልሽኝ? ሲላት ኤፍራታ፣ ከአንተ ይልቅ ለእኔ በቅርብ ትቀርበኛለች። አንድ ሴት ልጅ ካገባች በኋላ ከድሮኛው ፍቅረኛ ጋ መገናኘት የለባትም። ይህን ሳስብ አንተ ሳዘንከኝ አለች። ማለት አላት ያፌት አልገባኝም። ባለቤተኛ ቤት እንደመጣች አታውቅም። እሱ መቼም አይሆንም አላት። በፍጹም እናንተ ቤት አትመጣም። ለምን እኔ መምጣቷ እኮ አይደለም ያናደደኝ፣ ያ ቤት ያደገችበት ያሳለፈችበት ሁሉን ነገር ያደረገችበት ነው አለች። ግን ከመጣች በኋላ ከያና ታል ጋር ያላት ግንኙነት ነው አለች። ትናንትናን ተናስተኝተው ቀለበት ማድረጋቸው ሳያንስ ደግሞ ዛሬ እንዴት፣ ምንድን ነው ያልሽው? ስለምንድ ነው ቀለበት የምታወሪው? አላት ያፌት አንተ ስለ ቀለበቱ ምንም አልሰማህም እንዴ አለችው አንተ ተኝተህ ምን እንደተከናወነ የነገረህ ሰው የለም እንዴ አለችው ወይዘሮ ሌሊት ማንም ማንም የነገረኝ ነገር የለም ለምን እንደተፈጠረ ምን እንደተደረገ ንገሪኝ እኔ እነግርሃለሁ ግ ግን ማንም ሰው እንዴት አልነገረህም እስካሁን? አለችው አንቺ በቀጥታ ምን እንደተፈጠረ ተናገሪ። ይኸውልህ አንተን ራስህን እንድትስት ያደረጉ በመድኃኒት ነው አጠጥተውን ከዛ ቀለበት አስረው ኤፍራታን አግብታው ወደ ውጭ ሊወጡ ነበር አለው አለችና ተናገረች። በውረጅ ከመኪና አላት አቶ ያፌት አንተን ለመርዳት መጥቼ ውረጅ ትለኛለ አለ አለች። ውረጅልኝ ከመኪና ብሎ ቆፍጠን ባለመንገድ ተናገረ። ውረጅልኝ አለና ድሮማኔ ላንተ ብዬ ነበር እንጂ ካልፈለክተው፣ አለች ማለት ነው። እንግዲህ ኤፍራታም ከቤተሰቦቿ ቤት ያፌትን ሳትነግር ልብስ የላምጣ ብላ ወጥታ ሄዳለች። ያፌት ከየትም እንዳትንቀሳቀሽ ብሏት ነበር። በዚህ አጋጣሚ ሄዳ ያወራችውን ነበረ። እሷ እንግዲህ ሉሊት ይህንን አምጥታ ለያፌት የተናገረችው ያፌት ደግሞ እንግዲህ ይህንን ሰምቶ እያለ ይገኛል። ምን ያደርጋታል የሚለውን አብረና ያለን። እንዲሁም ደግሞ ጽዮን የዱሮ ማስታወስ እንደቻለች እየተናገረች ነው ግን ለማንም እንደማያቅ እና ኤፍራታ ብቻ እንዲታቅ ሀታ ወንድሟ እንኳ ናታል እንደማያቅ እንደማትናገር ስትነግራት፣ እሷም ለያፌት ያስገደዳት ምክንያት እንግዲህ ለናታል ብላ መሆኑን ስትነግራት፣ ይቅርታ አድርጊልኝ በማለት ይቅርታ እየተጠያየቁ ነው። ሰላም ውዴ ቻናል የተከታታዮች እንደምናላችሁ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እስከ መጨረሻ በትህትና እንድትከታተሉኝ ከልብ ጠይቃለሁ ማለት ነው። እንግዲህ ሉሊት ሄዳ ለያፌት እንደዛ ብላት ተናግራ ከመኪና ውስጥ ከወረደች በኋላ ኤፋዬ ደግሞ ምን ትላታለች? አንቺ ድሮስ ወይዘሮ ኤፍራታ ከእኔ ጋር ሰጠገባ ባትገቢ ጥሩ ነበር። እኔ ሉሊት ማን እንደሆን ካላወቅሽኝም እያለች ነበር የዛተችባት። ከዛ እንደገና ኤፍራታ እያለ ቤት ውስጥ ገብቶ ሲጮህ፣ ምን ልታደርጊ ነው እዛ ቤት ይሄርሹ? እኔ እንዳትሄጅ ብዬሽን ለምን እንደ ይላል። እንዲ ምንድን የሰማኸው ነገር አለህ አለችው። ምንድን ነው የምታወራው? እንዴት ነው እዛ ቤት ሄርሹ? እኮ የትናንት የጣልሽውን ቀለበት ልታመጭ ነው ሲላት፣ አይደለም ልብሴ እናመጣ ነው የሄርኩት ሲትል፣ እውነቱን ተናገሪ እያለ እንግዲህ አንገቷን ይዞ እያረባክ እያነከኝ ነው ብትለውም፣ በፍጹም እውነቱን ካልነገርሽኝ አልተውሽም እያለ እንግዲህ ሴጥ አድርጓታል ማለት ነው። ግን ያፌት በጣም ተናዷል ማለት ነው በዚህ ነገር እንግዲህ ጽዮን ደግሞ ኤፍራታ ደግሞ ምን ይደርስባት ይሆን የሚለው ነገር፣ ወይንስ ኤፍራታ ሊያድናት የሚችለው ከዚህ ነገር ውስጥ ማን ነው? እንግዲህ ዳግም እንዳያችሁት ከአክስቱሊ ጋር ተገናኝቶ ኤፋዬ እንዴት ናት እያለ ሲጠይቀው፣ ኤፋዬ ምን አለ ተወዳለች፣ በሱኔን እንደው ሞጣልኝ ብሎ እኮ አስወጣኝ። ስለዚህ እሱ ያፌት ለወደደው እንደፈለገ ያደርጋል ለጠላው እንጂ እያለው ነበር። እና እንግዲህ ምናልባት ቀስ በቀስ ዳጊ ወደዛ ቤት ገብቶ በጓደኛው አማካኝነት ያስጥላት ይሆን ወይንስ ይሰጣታል ወይን ጽዮን እበቀልልሻለሁ እንኳን ናንቺ ለወንድሜ መበቀልሽ ነገርሽኝ ለወንድሜ ብለሽ ይሁን ሁሉ ፈተና ማለፍሽ በጣም አስደስቶኛል። ይቅርበኝ ያለቻል። እንግዲህ እዚህ ጋር ማን ነው? ወይንስ ያቺ ፖሊሷ ነች? ፖሊሷ እንግዲህ ብዙ መረጃዎችን እያጠናች ስለሆነ እዛ ቤት ውስጥ ገብታ ኤፋን ማን ሊያድናት ይችላል ብላችሁ ታስባላችሁ ውድ ተከታታዮች? ብሪት እንግዲህ ለአፌት ሁሉን ነገር ነግረዋለች። ኤፍራታና ጽዮን እውነታውን አፍረጥርጠው ተነጋግረዋል። እንግዲህ ናታልም እንግዲህ በቅናት አበደ። እጁን ግድግዳ ላይ በቦክስ እየመጣ ደም በደም ሆነ። ቤዛም እንግዲህ ወንድ ሁን ብለሃል፣ ላይ እሷ የምትፈልገው ወንድ፣ ቆፍጠን ያለ ወንድ ነው የምትመርጠው፣ አይተሃል ልፍስፍስ አትሁን ነበር ያለችው ቤዛ ቤዛ። መቀየር ግን እውነት ነው ማለት ነው። በጣም ይገርማል። ኤፍራታና ጽዮን ግደን እንዴታመነቻት አመነቻት። ጽዮን የድሮ ትውስታዋ እንደመጣላት ሁሉም ነገር አስታውሳ ለኤፍራታ ነገረቻት። ኤፍራታም ሁሉን ነገር ናታል። ያፌትን ልታገባ ያለችበት ምክንያት ሁሉንም ነግራታል። ግን እኔ ማስታወሴን ወንድሜ የማያውቅም፣ ማንም ማያውቅም። ለአንቺ ብቻ ነው የነገርኩሽ፣ አንቺ ለማንም እንዳትናገሪ አለቻት። ሉሊት ደግሞ ብዙ መረጃዎችን ያፌት ኤፍራታ እንደያዘችባት ታውቃላችሁ። ስለዚህ ኤፍራታ ደሞ ጽዮን ደሞ ለኤፍራታ ያቺ እኮ ሉሊት አደጋ እንዳደረሰችብኝ አቅ ነበረ። ታዲያ ለምን አልነገርሽኝም? ስትላት ይሄ የሰርጉ ጉዳይ መጣና ነገሮችን አስረሳን አለቻት፣ ማለት ነው። ስለዚህ አሁን ሉሊት ይህን ነገር ወስዳ ለያፌት የተናገረችው ከጽዮን ላይ ይህን ነገር ማድረጓን ስለምታቅና ያፌት ላይ ደሞ ኤፍራታ ደግሞ መረጃ ስለያዘችባት ይህን ነው። ደግሞ ድንግልናዋን ለወንድሟ ለናታል እንደሰጠችው ለጽዮን ነግራታለች። ጽዮን በጣም ተደሰተች። ግን እንደ ወንድሜ ይህን ሁሉ አያቅም አለች። አይ ወንድምሽ በመጠጥ ላይ ስለነበረ አያውቅም። እንግዲህስ አይዞሽ እኔ ከዚህ በኋላ ከጎንሽ አለው ያፌትን እንበቀለዋለን ስትል ተናግራታለች ማለት ነው። ኤፍራታ ይህንን ነገር እንግዲህ ለጽዮን ሁሉ ነገር ነግራታለች ማለት ነው። አሁን ምን ሊያደርጉ ይችላሉ? አንድ ላይ የሚለውን አብረን የምናይ ይሆናል። ቤዛም እንግዲህ ከእስር ቤት ከወጣኝ በኋላ በጣም ተሻሽላለች፣ ተለውጣለች። ምክር ለኤፍራታም ለናታልም ምክር እየሰጠች ነው ማለት ነው። ስለዚህ መቀየሯ በጣም አሪፍ ሆናል። አሁን ራሷን ወንድ ሆን ቆፍጠን እንበል። እንደገና እጁን ደግሞ አየችውና ውየኔ ናታል እጅ እኮ ደማ ስትል ያንቺ አይደለሁም ከዚህ በኋላ አንቺ የኔም አይደለሽም። ውጭልን ሂጃ ለአስር ጊዜ ወደ ባለቤቴ ባለቤቴ አትበይ ከምላስሽ ላይ መነቀስ ትችያለሽ እስከ ማለት ከመናደዱ ብዛት ሲናገር ነበረ። እና እንግዲህ ሉሊትም ይሄን ያደረገችው ከብዙ ነገሮችን ከኤፍራታ እና ከጽዮን ለመዳን ነው። ግን ይህ ነገር በፍጹም ማስረጃው እስካለ ድረስ አይተዋትም ማለት ነው። ዳግምም እንግዲህ እንዳያችሁት ከአክስቱ ልጅ ጋር እያዋራ ነበር ቁጭ ብሎ ነበር እና ስለ ህቱም እየጠየቀ ነበር። በዚህ ምክንያት እንግዲህ ምናልባት ቀስ በቀስ ወደ ኤፍራታ እየቀረበ ይመስላል ማለት ነው። ያፌት እንግዲህ በጣም ተናዷል። እሳት ጎርሶ እሳት ለብሷል ማለት ነው። ሚስቴ እንደዚህ አታደርግም በፍጹም፣ ካለ እኔ ትዕዛዝ አትሄድም፣ እኔ ካላልኳት አትወጣም እያለ ነበር። እሷ ግን የሚያሳ ምን ነገር ይዘዋለች እና ተናዶ ነበር። እንግዲህ እንደዛ አድርጎ ጉሮሮዋን ያነቃት ማለት ነው። ኤፍራታን በጣም ያሳዝናል። እውነቱን ልትነግሪን ቀለበን ልትቀበይ እኮ ነው እዛ ቤት ሄርሹ ብለን ልታስረዳውን ብትል ልረዳ አልቻለም ማለት ነው። ቤዛም እንግዲህ ከእስር ቤት ከወጣ በኋላ ብዙ ነገሮችን አይታ ስለነበረ ወደ ልቧ የተመለሰች ትመጣለች። እንዲሁም ደግሞ ፖሊሷም ደግሞ እዛ ውስጥ ገብታ ብዙ ነገሮችን ይዛ ኤፍራታን ለማዳንና አንድ እንዲሆኑ ተመካክረው ሂዳለች። አሁን እንግዲህ ማን ይሆን ኤፍራታ ላይ የሚደርስላት ኤፍራታን የሚያድናት ማን ይሆናል ብላችሁ ታስባ ሲሆን፣ ዳግም ወይንስ ውናታል፣ ወይንስ ፖሊሷ? ማን ይመስላችኋል? እንግዲህ ዳግምም ቆርጦ ለያፌት ወንድም ጋ መቀራረብ ጀምሯል። እንግዲህ ኤፍራታ ለጽዮን እንግዲህ ናታል ሰክሮም ቢሆን ያን የምትፈልገውን ነገር እንደሰጠችው ነግራት አለኝ። እንደውም ደግሞ ወንድምሽ የተገደርሽበትን ነገር ካልነገርሽ ብላ ስታስገድዳት ወንድምሽ ወንድምሽን አደንዝዞት እንግዲህ ሰው እንዲገል አድርጎታል እና ቪዲዮ ይዞበታል። ያ ቪዲዮ ደግሞ ከተገኘበት ናታል እድሜ ልክ ስራት ይፈረድበታል። ስለዚህ ይሄ እንዳይደረግበት ነው እንደዚህ ያደረጉት። ግን እኔ እሱ ውሰር ሰርጉን ሲያስገድደኝ ከሰርጉ በፊት ለናታል አንድ ነገር መስጠት አለብኝ ብዬ እንግዲህ ድንግልናዬን ሰጥቼዋለሁኝ እሱ ግን አያቅም ስትላቅ ወንድሜ እኮ ጉድ ነው እንዴት አያቅም ግን ያ ምሽቴ ከናታ ጋራ ያመሸሁበት በጣም ደስ የሚል ነበረ ብላ ነበር የገለጸችላት እና ይቅር በኝ፣ በጣም እኔ እንደዚህ አደርጋለች ብዬ አላሰብኩም፣ ከዚህ በኋላ ይቅር እንድትይኝ ብላ ተጸጽታለች ማለት ነው። ከዚህ በኋላ አንቺን መጉዳት አልችልም፣ ከአንቺ ጎን ሆኜ አብረን እንወጣዋለን ነበር ያለቻቻ። ና አደራ የምልሽ ናታል ይሄን ነገር መስማት የለበትም፣ ይህንን መስማት፣ ከሰማ ራሱን ለፖሊስ ሄዶ ይሰጣል እና እባክሽ፣ ይሄንን ነው እያስመሰልኩ መኖር ያለሁት ብላለች። በዚህ ሁኔታ ተስማም ተው እንግዲህ ኤፍራታ ስትወጣም እጁን እንኳ ብትናገረው ፂወንም ለወንድሟ ስትል እሺ ነበር ያለችው። እጁን እንኳ ልታይለት ብትል አትንኪኝ ነበር ያላት። እና እንግዲህ ያ አሁን አንድ የሚያዋጣቸው ነገር ምን እንደው ታውቃላችሁ? ያ ተገደለ የሚባለውን ሰውዬ ኤፍራታ ካለችበት ቤት ሁና እንደምንም ብላ እዛ ያን ቪዲዮ መፈለግና ማገኘት አለባት። እና ኤፍራታ ከያፌት ቤት ሁና ያንን መረጃ የምታገኝ ከሆነ ናታል እንግዲህ ነጻ ይወጣል ማለት ነው። ያን ለማገኘት ደግሞ ጊዜ ያስፈልጋታል። እንግዲህ ወይ ዳግም አሁን እንግዲህ ለአክስቱ ልጅ እንደነገረው በሲስተም እዛ ቤት ሊገባ ይችላል። ይሄም እንግዲህ ልጄን ብላ በዘዴ እዛ ያፌት ቤት ከገባች ማለት ነው፣ አንድ ነገር ሊረዷት ሊያግዟት ይችላሉ ማለት ነው። እኔን ከያፌት ጋር አወዳድረኝ፣ ያፌት እኮ የወንድ ስራ ነው የሚሰራው፣ አንተ ወንድ አይደለህም ስትል ተናግራው በጣም ተናድሮታል ማለት ነው። ቤዛም አዎ ቆፍጠንበል፣ ወንድ ሁን እያለችው ነው። አዲስ ህይወት ለመጀመር ናታልም እንግዲህ እየተዘጋጀ ነው። እንግዲህ ፂወን ደግሞ ካሁን ከጎኑ የሆነችው ለናታል እንግዲህ እውነት ለኤፍራታ ጋር መለያየት እንደማይፈልጉ ጥሩ ነገር እያሳየች ነው ያለችው ማለት ነው። እንግዲህ መጨረሻው ምን ይሆናል የሚለውን አብረን እናያለን ማለት ነው። እንግዲህ እሷ ደግሞ አንድ ነገር ችግር ላይ ልትደርስላት ትችል ይሆናል። ቀጣይ እንግዲህ አሁን ኤፍራታን እዚህ ላይ የሚያድናት ማን ይሆን ወይንስ እንደዚህ እንዳደረጋት አንድ ችግር ይገጥማት ይሆን የሚለውን በጣም ያሳዝናል ማለት ነው እንግዲህ አሁን ሁሉም ነገር እንግዲህ ኤፍራታ ደግሞ እንግዲህ ገነት ከገባችላት እንግዲህ በገነት እየተጽናናች አንዳንድ ነገር ሀሳቦችን ማገኘት ይችላሉ ማለት ነው። ገነት ከእነ ቤዛ ቤት አለመኖሯ ቁርስ ሰርተው እንኳ መብላት እንዳልቻሉ እና ቁርስ ሰርተን እንብላ ሲል ናታል፣ ቁርስ መስራት ይችላሉ የስትል ጭራሽ ሰራተኛ አላቀጠራችሁት እኔ ልታሰሩኝ ነው ወይ እያለ ነበር ማለት ነው ናታልም። ስለዚህ በዚህ አይነት እንግዲህ ገነት አለመኖሯ ባዶነት እየተሰማቸው ነው። መጀመሪያ ገነት ያለች ግን ለምን ወጥተሽ አትሄጂም እያሉ ቤዛም ሆነ ሉሊት ይናገሯት ነበር። አሁን ግን ጎደለዋን ያወቁላት ይመስላሉ። እንግዲህ በዚህ ተሰናብተናል ማለት ነው።